ትላንት ምሽት በርካታ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ነበሩ። በተለያዩ የአውሮፓ ከተሞችና ስቴዲየሞች በተለይ ሲጠበቅ የነበረው የባርሴሎናና ፔኤሲጂ ጨዋታ በእንግዳው ቡድን ፔኤሲጂ ሁለት ለአንድ አሸናፊነት ተጠናቋል። የ አርሰናልና ኦሎምፒያኮስ ጨዋታ እንደዚሁ በባለሜዳው አርሰናል ሁለት ለባዶ አሸናፊነት ተጠናቋል። የዩሮፓ ሊግ ጨዋታዎች ዛሬ ይደረጋሉ። ወደ ፈረንሳይ ያቀናው ነው። እንደዚሁ ማንቸስተር ሲቲ ትላንትና በአውሮፓ ቻምፒዮንስ ሊግ አቻ ተለያይቶ ተመልሷል። እናነሳለን። ቀደም ሲል እንዳነሳሁት የዩሮፓ ሊግ ጨዋታዎችም ዛሬ ይደረጋሉ። አጫጭር ጉዳዮችም ይኖሩናል። የአውሮፓ ቻምፒዮንስ ሊግ ትላንትና በ ባርሴሎናና ፒኤስጂ መካከል ተደርጎ የነበረው ተጠባቂ ጨዋታ በፒኤስጂ ሁለት ለአንድ አሸናፊነት ተጠናቋል። ሴኒ ሜሊዮ 38ኛው ደቂቃ ላይ እንደዚሁም ደግሞ ጎንካሎራሞስ ራሞስ ዘጠናኛው ደቂቃ ላይ ያስቆጠሯቸው ግቦች ፒኤስጂን አሸናፊ እንዲሆን አድርገዋል። ባርሴሎና ቀደም ብሎ ፌራን ቶሬስ በ19ኛው ደቂቃ ላይ ባስቆጠራት ግብ ጨዋታውን ለረጅም ደቂቃዎች ሲመራ ነበር። ቢያንስ የመጀመሪያው አርባ አምስት ሊጠናቀቅ ጥቂት ደቂቃዎች ሲቀሩ ነው በ38ኛው ደቂቃ ግብ የተቆጠረበት። እስከዛ ደቂቃ ድረስ ጨዋታውን ሲመራ ነበር። የእንግዲህ ውጤቱ የሚያሳየው ምናልባትም ፒኤስጂ የሚገባው አይነት ቡድን እንደሆነ ቁጥሮቹ ያሳያሉ። ምናልባት አንድ ጨዋታ ነው ያልተመለከተ ተመልካች እንደው የሆነ ይህንን የጨዋታ መረጃ ለማግኘት የሆነ ገጽ ላይ ሰርች ቢያደርግ ቁጥሮች የሚያሳዩት የፒኤስጂን የበላይነት እንደሆነ ይሰማኛል። ምክንያቱም በጨዋታ በግብ ሙከራ ባለቀላቸው የግብ አጋጣሚዎችን በመፍጠር የተሻለ ቡድን የነበረው ፒኤስጂ ነው። ከጨዋታው በኋላም እንደዚሁ በርካቶች ለፒኤስጂ ውጤቱ ይገባ እንደነበር ያነሱ ናቸው። ግን የመጀመሪያው አርባ አምስት በተለይም ደግሞ ግቡ እስከተቆጠረበት ድረስ ባርሴሎና የእንቅስቃሴው የተሻለ እንደነበር ተመልክተናል። ፌራንቶሬስ ለምሳሌ 19ኛው ደቂቃ ላይ ግቧን ሲያስቆጥር ራሽፎርድ ነበር አመቻችቶ ያቀበለው እና ከዛ ቀደም ብሎም በተደጋጋሚ በእነ ፌራንቶሬስ ራሽፎርድ ፎርድ ከዛ ውጪ ላሚኒ ያማል ተደጋጋሚ ሙከራዎችን ለማድረግ ሲሞክር ነበር። እንደ ያለቀላቸው የግብ ድሎች ባይባሉ እንኳን ግን በተወሰነ መልኩ ብልጫ እንደነበረው ተመልክተናል። ግን አሁንም ቢሆን በተለይ ፒኤስጂ አይገመት አይነት ቡድን እንደሆነ እና ከተለያዩ የሜዳ ክፍሎች ግብ የሚያስቆጥሩ ተጫዋቾች እንዳሉት እየተመለከተ ነው የምንገኘው። ለምሳሌ ሴኒ ማዩሉ ትላንትና በቋሚነት ነው ጨዋታውን የጀመረው። እሱ በቋሚነት እንዲጀምር በተለይ አሰልጣኝ ሉዊስ ኤንሪኬ እምነት ማሳደር ነበረባቸው በዚህ ተጫዋች ላይ እና ደግሞ የኦስማን ዴምቤሊ ያለመኖር እንደዚህ አይነት ወጣት እና ደግሞ ወደፊት በ ክለቡ ተስፋ የሚጣልበት አይነት ተጫዋችን እንዲጠቀሙ አድርጓቸዋል ብዬ አስባለሁ። እና እሱም ደግሞ ይሄ የ19 ዓመት ተጫዋች ያገኘውን እድል በአግባቡ የተጠቀመበትን ምሽት ነው ትላንትና ያሳለፈው። 2023 24 የውድድር ዓመት ላይ ነበር ለቡድኑ ለዋናው ቡድን መጫወት የጀመረው። ከዛ ቀደም ብሎ ያው የክለቡ የፒኤስጂ አካዳሚ ውጤት ነው እና በ ድሜር ከላይ ነበር ስንመለከተው የነበረው ግን፣ ቀደም ሲል እንዳነሳት 2023 24 የውድድር አመት ለዋናው ቡድን መሰለፍ ጀመረ። አንዳንድ ጨዋታዎች ላይ ጥሩ እንቅስቃሴን ሲያሳይ ነበር። ትላንትና የበለጠ በባርሴሎና ላይ ከባርሴሎና ጋር በነበረው ጨዋታ በጣም አስደናቂ እንቅስቃሴን አሳይቷል። ኑኖ ሜንደሽ ነበር አመሻሽቱ ያቀበለው ግቧን ሲያስቆጠር። እንግዲህ ኑኖ ሜንደሽ በተለይ ከመከላከሉ ይበልጥ የማጥቃቱ ላይ ተሳትፎ ላይ በጣም አደገኛ ተጫዋች እንደሆነ ትላንትና ማሳይቷል። በእርግጥ በመከላከሉም ክፍተት የሚነሳበት ተከላካይ አይደለም ወይም ደግሞ ይሄ አሁን ላይ እንግዲህ በዚህ በመልሶ ማጥቃት በሚደረጉ እንቅስቃሴ አይነተኛ ተጫዋች እንደሆነ እያሳየ ነው የሚገኘው። በእርግጥ ቀደም ሲል እንዳነሳት በመከላከሉም ቢሆን የኑኖ ሜንደሽ ሚና ላቅ ያለ እንደሆነ የተመለከተ ነው የምንገኘው። ጎንካሎ ራሞስ ተቀይሮ ነው የገባው እና ግቧን ሲያስቆጥር፣ እንደዚሁ ሌላኛው የተከላካይ ስፍራ ተጫዋች ሀሽራፍ ሀኪሚ ነበር አመሻሽቱ አቀበለው እና በአግባቡ ነበረ ያገኘውን እድልም የተጠቀመው። ጎንካሎ ራሞስ ከጠቀያሪ ወንበር ተቀይሮ ገብቶ ነው እንግዲህ ትላንትና ፒሲጂ ከሜዳ ውጭ ያደረገውን ጨዋታ እንዲያሸንፍ ያስቻለውን ሁለተኛ ግብ ያስቆጠረው በጨዋታ እንቅስቃሴ እንደ የተወሰነ ለመጥቀስ ያክል ፓሪሰን ጀርመ ወይ ደግሞ ፒሲጂ 15 ሙከራዎችን ነበር ያደረገው በጨዋታው እና ከነዛ ውስጥ ግማሽ አክሉ ሰባቱ ኢላማቸውን የጠበቁ ነበሩ። ምናልባት ወቾ ሽኒ ባይሆን ኖሮ ግብ ጠባቂው እና ደግሞ በዛ ደረጃ የሚገኝ ባለፈው አመት እንግዲህ ባርሴሎና እስከ ግማሽ ፍጻሜ ሲጓዝ እንዴት አይነት አስደናቂ ብቃቱን እንዳሳየ ተመልክተናል። ዘንድሮም በዛ ብቃቱ ላይ የሚገኝ አይነት ግብ ጠባቂ እንደሆነ እያየን ነው የምንገኘው ትናንትና ቀደም ሲል እንዳነሳሁት በ ከሰባቱ ኢላማቸውን የጠበቁ ሙከራዎች ሁለቱም ብቻ ነበር ወደ ግብነት የተቀየሩት እና ያም ደግሞ በፒኤስጂ ተጫዋቾች የሰላ አፈጻጸምና አጨራረስ ነው እንጂ እንደ ሼዝኒም የራሱን ጥረት አድርጓል። ትላንትና ማለት ይቻላል የበለጠ ግብ እንዳይቆጠርበት ባርሴሎና። ከዛ ውጪ ምናልባት 54 በመቶ የኳስ ቁጥጥር ብልጫ ነበረው። ቀደም ሲል እንዳነሳውት ሁሌም ቢሆን የመሀል ሜዳ ቁጥጥሩን ባርሴሎና የበላይ ሆኖ ለማጠናቀቅ ይሞክራል እና ደግሞ ትላንትና ያ ሙከራው ምናልባት በ ፒኤስጂ በኩል በነቪቲኒያ ከዛ ውጪ ባርኮላም እንደዚህ ወደ መሀል ተመልሶ ሲጫወት ያመሸበት ምሽት ነበር ትላንትና። እና በእነዚህ ብልጫ ተወሰደበት እንጂ ባርሴሎና የመሀል ሜዳውን ቁጥጥር ለመውሰድ ሲሞክር ነበር። አስራ ሁለት ሙከራዎችን አድርጓል ባርሴሎና በጨዋታ ውስጥ ከእነዚያው ሶስቱ ኢላማቸውን የጠበቁ ነበሩ። ምናልባት ብዙ ጊዜ እንደሚታወቀው ባርሴሎና ጨዋታን በልጥ ነው ቢሸነፍም እንኳን ግን ትላንትና በጨዋታም በግብ ሙከራም እንደዚሁም ያለቀላቸው የ ግብድሎችን በመፍጠርም ተጋጣሚው ፒኤስጂ የተሻለ ክለብ እንደነበር ተመልክተናል። ባርኮላ፣ ማዮላ፣ ቪሲኒያ ትላንትና የነበራቸው ጥምረት በጣም አስደናቂ ነበር። ቀደም ሲል እንዳነሳውት እንግዲህ የዴምበሌ ያለመኖር። እነዚህ ተጫዋቾች እንዲቀናጁ ወይም ደግሞ የነዚህ ተጫዋቾችን ሚና ከፍ ያለ እንዲሆን ይጠበቅ ነበር። ብዙ ጊዜ እንደ ኦስማን ደምቤሌ አይነት ጥራት ያለው ተጫዋች ሲኖር ያው ኃላፊነቱ የበለጠ ምናልባት የሚቀንስበት እድል ይኖራል። ግን ትላንትና ባርኮላም እንደዚሁ አስደናቂ እንቅስቃሴን ሲያሳይ ነበር። በምሽቱ ጨዋታ ፌራንቶሬስ ራሽፎርድና ላሚን ያማል በመጀመሪያው አርባ አምስት ፔስቲጂን የተከላካይ መስመር ሰብሮ ለመግባት ጥረት ሲያደርጉ አምሽቷል። እንደዚህ ያው ቆይታቸውም አንድ ግብ የሆነ ኳስ እንደዚሁ አንድ ግብ አስቆጥሯል። የሶስቱ ጥምረት የፈጠረው እንቅስቃሴ ነበር። ግቡ ሲቆጠርም የሶስቱ ተጫዋቾች እንቅስቃሴ ነበር አስደናቂ ነበር። በ3 ነጥብ፣ 16ኛ ደረጃ ላይ ተቀምጧል። ባርሴሎና አንድ ጨዋታ ተሸንፎ አንዱን የመግም የመጀመሪያውን ጨዋታ አሸንፏል። እንደዚሁ ፒኤስጂ ስድስት ነጥብ ካላቸው ስድስት ክለቦች መካከል አንደኛው ሆኗል። አርሰናል ኦሎምፒያኮስን በሜዳው ገጥሞ ሁለት ለአንድ በሆነ ውጤት አሸንፏል። ማርቲኔሊ አስራ ሁለተኛው ደቂቃ ላይ፣ ቡካዮሳካ ዘጠና ሁለተኛው ደቂቃ ላይ ግብ አስቆጥሯል። መደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ደቂቃ ላይ ነው ቡካዮሳካ ግቡን ያስቆጠረው። በጨዋታ እንቅስቃሴ እንደው ያን ያክል ብልጫ የነበራቸው አልነበሩም ወይም ደግሞ የመበላለጡ ሂደት ያናክል አልነበረም። ሁለቱም ተመጣጣኝ የሚባል እና ተቀራራቢ የሚባል አይነት የጨዋታ እንቅስቃሴ ነበራቸው። በእርግጥ የትላንትና ግንኙነታቸው በአውሮፓ ቻምፒዮንስ ሊግ ዘጠነኛ ግንኙነታቸው ነበር እና ያለፉትን ስምንት ጨዋታዎች እኩል አራት አራት ጊዜ ተሸናንፈው ነበር እንደሚታወቀው ና ትላንትና አርሰናል ብልጫ ያገኘበትን ማሸነፍ ታሪክ ነው ያስመዘገበው እና ሁለት ለባዶ በሆኑ ውጤት ጨዋታውን አሸንፏል። ቀደም ሲል እንዳነሳሁት በመጀመሪያው አርባ አምስት በተለይ በ አርሰናል በኩል አብዛኛ ተጫዋቾች ተቀያሪ ወንበር ላይ ነበሩ። ለምሳሌ ኤዜ፣ ቦካዮሳካ፣ ቲምበር እነዚህ ተጫዋቾች የአለፉት ጊዜያት ላይ በቋሚነት ጨዋታን የሚጀምሩ ተጫዋቾች እንደነበሩ ይታውሳሉ። ግን በትላንትናው ጨዋታ ላይ ተቀያሪ ወንበር ላይ ነበር በሁለተኛው አርባ አምስት ተቀይሮ የገቡ ተጫዋቾች ናቸው። ወደ ፈረንሳይ ያቀናው ማይስተር ሲ እንደዚሁ አቻ ውጤት አስመዝግቦ ተመልሷል። ከሞናኮ ጋር ነበር ጨዋታውን ያደርገው። ሁለት ለሁለት በሆነ አቻ ውጤት ነው የጨዋታ የተጠናቀቀው። ሃላንድ የ ማንቸስተር ሲቲን ሁለት ግቦች ያስቆጠረ ተጫዋች ነው። ጆርድ ቴዜና ኤሪክ ዳየር ደግሞ የሞናኮን ግቦች በጨዋታና ፍጹም ቅጣት ምት ያስቆጠሩ ተጫዋቾች ናቸው። ኤሪክ ዳየር ዘጠናኛው ደቂቃ ላይ ጨዋታው ሊጠናቀቅ የተጨማሪ ደቂቃዎች ብቻ ነበር የሚቀሩት እና በዚህ ወቅት ነው የፍጹም ቅጣት ምት ተገኝቶ ፍጹም ቅጣት ምቱን ያስቆጠረው። ናፖሊ ከስፖርቲንግ ሊዝበን ያደረጉት ጨዋታ በናፖሊ ሁለት ለአንድ አሸናፊነት ተጠናቋል። ቪያሪያል ከዩቬንቱስ ያደረጉት ጨዋታ እንደዚሁ ሁለት ለሁለት በሆነ አቻ ውጤት ተጠናቋል። የአውሮፓ ቻምፒንስ ሊግ ጉዳዮችን ዚጋገት አድርገን አጫጭር ጉዳዮችን ላንሳ በቀሪ ሰዓት አርሰናል ከኒውካስል ባደረጉት ጨዋታ ላይ ነበር ጉዳቱ ያጋጠመው። ይህ የኒውካስል ተጫዋች እና በዚህ ጉዳት ምክንያት የጉልበት ጉዳት ሆኖ ተገኝቷል። የጉልበት ጉልበቱ የጉልበት ጉዳት ነው እና ይህንን ተከትሎ ለቀጣይ ስድስት ሳምንታት ገደማ ከሜዳ እንደሚርቅ ነው የተረጋገጠው። ስድስት ሳምንት ነው ግን እስከ ስምንት ሳምንት ድረስ ከሜዳ ሊርቅ የሚችልበት እድል አለ ተብሏል። ዶሚኒክ ሶላንኪ እንደዚሁ ቀዶ ሕክምና አድርጓል። ቀደም ብሎ እንግዲህ ጉዳት ገጥሞት ለረጅም ጊዜ ከሜዳ ርቆ ቆይቶ እንደነበር ይታወሳል። እና በዚህ ምክንያት አሁን ላይ የተሳካ የቀዶ ሕክምና ማድረጉን ትላንትና ምሽት በኢንስታግራም ገጹ ባሰራጨው ጽሁፍ አጋርቷል። እና ከጎኔ ለሆናችሁ ሁሉ እና ለምትደግፉኝ ሁሉ አመሰግናለሁ የሚል ሀሳብ ማስተዋል። ሮድሪጎ ሙኒዝ በፉልሃም ውሉን አድሷል። እስከ 2030 በፉልሃም የሚያቆየውን የአምስት አመታት ውል አድሷል። እንግዲህ በፉልሃም ጥሩ እንቅስቃሴን እያደረጉ ካሉ ተጫዋቾች መካከል አንደኛው ነው። በተለያዩ የአውሮፓ ክለቦች በተለይም ደግሞ ሚድል ደረጃ ላይ ያሉ መካከለኛ ደረጃ ላይ ያሉ ክለቦች ይፈለግ ነበር። በፉልሃም ውሉን አድሷል። ሀያ አንድ ላይ ወደ ፉላም ነበር የመጣው ከፍላሚንጎ ነበር ፉላምን የተቀላቀለው፣ እና በክለቡ ጥሩ ጊዜን እያሳለፈ ነው። ለቀጣይ አምስት አመት ደግሞ በክራቨን ኮቴጅ የሚያቆየውን ውል አድሷል።